አሁን ይህ ማን ያምናል? አሁን ይሄም ማን ያምናል? ነባና ኢብሮ ተለያዩ አሉ። ጎረቤት ሀገር፣ እኔ ጎረቤት ሀገር ደህና ናቸው ወይ? እኔ እኮ አስለቃሽ ነበርኩ ድሮ ጋይስ የዛሬ ነው ያደርገው እና አደብ ሳልገዛ አስለቃሽ ነበርኩኝ። አስለቃሽ ማለት ታውቃላችሁ እንግዲህ። በየለቅሶ መሀል እየገባ ውይ እንዲያዝ ያዝ እንግዲህ የሚለው ማለት ነው። ድምጽ የራሱ ሳንቆረቁር ተውኝ አልኳቸው። ሰላም ሰላም፣ እንዴት ናቸው? ውድና የተከበራችሁ በምለዋለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቤተሰቦች እንዴት ናቸው? ደህና ናቸው? እንደምንሰነበታችሁ፣ እንደምን ከረማችሁ? በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለው። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ሊጠብቅልን ሁላችንም በየሃይማኖታችን እንጸል እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በሙላግ ሰብስክራይብ ስታርጉ የደወል ምልክቱን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበስክ በኢብሮ ቤት በተፖሰተው ፎቶ እየተሰማችውን ሰዓት ደብቁ። እኔ ወዳችሁን ፈልፍዬ ነው የማውቀው። ሰዓት ደብቁ። የነባየ እህቶች የኩሎ እህቶች እንድጽፉ ፈልጋሉ። እዚህ ጋ መታችሁ ማለት ነው፣ ምን እንደተሰማችሁ ሀው እንግዲህ፣ ሰላም ወይ። እኔ ግን በጣም አናዳቸውኛል። ለኛልች ምን አለበት የማያውቁት ቢንጫጩ፣ ዝም ብትሉ፣ ሚስጥር ጠባቂ ብትሆኑ። አትንገር ብዬ ላትንገር ብነግረው አትንገር ብሎ ላትንገር ነገረው ይላል ያገሬ ሰው። ምን አለ እስከ ማታ ቢንጫጩ የሚወዷትን፣ ምን አለ እስከ ማታ ድረስ ጭነቅ ብሎ ትንሽ። ለምንድን ነው ቀድማችሁ ሚስጥር የምታወጡት? እኔ ስንት ጊዜ ነው የምናገረው? ተው ልጆቼ፣ አትቸኩሉ፣ ሚስጥር ቀድማችሁ አታውጡ፣ መጀመሪያ አዳምጡ፣ መጀመሪያ ስሙ ብዬ እኔ አልተናገርኩም። ተናግር ያለው አልተናገርኩም። ቆይ እንደው ሮጣችሁ ሄዳችሁ ንግር እውነቱን። እንዴ ምን አለበት ጠላት ትንሽ ቢደሰት ምን አለበት? እንዲህ ሁሌ ከሚከፉ ምን አለ አንዳንዴ ደስታ ብንሰጣቸው። እውነት ነው የምነግራችሁ። ለማንኛውም ማለት ነው ኢብሮዬ፣ ኢብሮዬ አንተ አሽቀባጭ ምን ነው ምን ነው ምን አረግንህኛ? ምን አረግን? እንደዚ ባንጨነቅ እኔ ሰርፕራይዝ ሊያረጉ ነው ብዬ እየጠበቅኩ ሁለታችሁን ደስ የሚል ነገር ስጠብቅ ጭራሽ ይሄን ከእናንተ አልጠብቅም። የምር ስነፍቃችሁ ብላ። እንግዲህ ወዳጆች፣ ወዳጃችሁ በማልቀስ በትካዜ በሐዘን የሰላም ያርገው። ነባየስ ኢብሮታን አፍቃችኋል እኛ እየጠበቅን እናንተ ብቻ ነባየስ ጥያቄ ይሄ ሁሉ እኔ አንዷን ሁለቷን ወደ እናንተ ልቅ አድርጌ ያመጣሁላችሁ እኔ እህታችሁ ማለት ነው። እዚህ ጋ ደግሞ የቴን ያሽቋላጭ ኮሜንታተሮች ተረጋጉ። ቪዲዮ አይቶ መፍረድ አይሻልም። ነባ ደህና ናት። በውስጥ እያወራን ነበር። ለመፍረድ አቸኩልዱ አርጉላት በሰላም ደርሶ እንዲመለስ ለሰብር ተረፍ ሌላ ትርፍ ነገር አትናገሩ። የዱዓ እና የዘክር ጊዜያችን ነው። ለአረፋ ጉዞ ወደ ቤተሰብ እያደረገ ነው ትላለች። ሆ መቼም ወደ እናንተ ስመጣ እንድትጨነቁብኝ ስለማልፈልግ፣ እንዳታስቡብኝ ስለማልፈልግ ሀሳብ ሰብሰብ ሰብሰብ አድርጌ ነው ወደ እናንተ ስመጣ። ዝም ብዬ በደፈነው አልመጣም እና ተረጋጉ ለማለት እወዳለሁኝ። ግን ማለት ነው አንቺ ከንቱ፣ ከንቱ እኔ ሚስጥር አትንገሪ፣ ተረጋጊ ብዬሽ ነበረ ማንጻፊ ያልሽ። አሁን ይሄንን ሂጅ እና ፈጠን ብለሽ አጥፊ፣ አሁን ይሄን ኮሜንት። እንዴ እኔ ኮ እስከማታ ድረስ ይኸውልሽ የሚያዝ ነው እንዲያዝን የሚደሰተው እንዲደሰት ብዬ ታወው፣ ብላችሁ የሚሰማ ጠፋ። በቃ እናንተ ከጀመራችሁት ይሁን ብዬ እኔም በዛው ቀጠልኩበት ማለት ነው እና ኢብሩዬ የሚመስለው ፊትም ማለት ነው እንዶ ከአዲስ አበባ ወደ ሀገር ቤት አይመስልም እኮ ፊትክ ሀቢቢ፣ አይመስልም። ምን ነው፣ ምን ነው እንደዚህ ፊትህን ዘፈዘፍከው፣ ፊትህን ጣልከው? የኛ ሸበላ፣ የነባየ ሸበላ፣ እንዴ፣ እንዴ፣ እንዴ! ኖር ነው፣ ኖር ነው። እንደዚህማ አይደረግም። እኔ እኮ እንደዋልኳችሁ ጠላታችሁ ልቡ ስንጥቅ ይበልና ና ክፍት ታሪክ ስገባ ልቤ ሰንጠ ቅን ያለው እኔ እህታችሁ ጀግነዋ ደግሞ ማለት ነው ኮሜንት ካላየሁ ይነስለኛል ኮሜንት እራሱ ባይገርማችሁ የምጀምረው አንድ ሰው የሆነ ነገር ከጻፈልኝ ከታች ነው ምክንያቱም ከታች ከሆነ ፍጻሜውን ስለማውቅ ቀድሜ ከላይ መጥፎ ሆኖ ከታች ጥሩ ሊሆን ስለሚችል እያልኩ እኮ ነው እኔ ንባብ እንደናንተ አላነብም ጋይስ ከእኔ ተሞክሮ ውሰዱ ከላይ ወደ ታች የለም እኔ ጋ ከታች ወደ ላይ ነው የማነበው ልክ አሁን አረቦች ከግራ ወደ ቀኝ እኛ ከቀኝ ወደ ግራ ኢትዮጵያኖች እንደዛ ማለት ነው እና እኔ ደግሞ ሳነብ ከታች ወደ ላይ ነው ማነብ አዎ ከታች ከዝቅ ብሎ ነው ከስር ተነስቶ ነው ወደ ላይ ከፍ የሚባለው ሀባይብ አቸኩሉ ለሁሉ ነገር እና ዝቅ በሉ ዝቅ ማለት ልመዱ ከና እንግዲህ ይብሩዬ እንደዚህ ትክዝ ትክስክዝ ያለው ደግሞ ለምን እንደሆነ ልንገራችሁ ደርሶ እስኪመለስ ነባዬ ኩሏ ትንሿ ስለምትናፍቀው ለሰከንድ ሊያጣት ካጠገቧ፣ ሊለያት የማይፈልጋት ልጅ እንዳያጣ ማለት በቃ ስለሚያጣት ያው በስልክ ካልሆነ ስጠቀ ተራርቃችሁ ይከብደላል፣ ትነፋፈቃላችሁ። እንደዛ ሆኖበት ነው። አቤት አቤት! የኛ ስደት ላይ ያለ ልጆች ስንቱን የቻል ነው እንግዲህ። ስንት እናት አባት፣ ቤተሰብ ሁሉ ነገር ትተን እዚህ ከዝባላ ለመድፋት ብቻ ብቅ የምንለው ምን እንበል? ምን እንበል? እኔ እውነት የምነግራችሁ እኔ ዛሬ እንደው ባለቅስ ደስ ይል። አዎ አዎ አዎ፣ እርዱኝ፣ እርዱኝ ወገን እርዱኝ። ሼር አርጉ፣ እናንተ ሼር አርጉ፣ ኮፒ ሊንክ አድርጉ፣ ላይክ አድርጉ። ቪዲዮ ምንድን ነው ቪዲዮ የቀዘቀዘው? መጋኛ ሲመታ ከዛ ደግሞ መልካሙ መንፈስ ቅዱሱ ደግሞ መባረክ አለበት። መጋኛ ሰይጣን መብለጥ የለበትም፣ ሀይል የለውም። ስለዚህ ግማሹ ሪፖርት ሲያደርግ፣ ግማሹ ደግሞ ኮፒ ሊንክ የሚባል ነገር አለ። ለማንኛውም ነባዬ በጣም ጠፍተሻል። አንቺ ራሱ አሁን ዛሬ ቪዲዮ ቢለቅም አንቺ ግን ቪዲዮ መስራት አለበሽ። ቲክቶክ ላይም ለገቢ ቲክቶክ አሪፍ ነው። ሰዓት ወስኝና እየመጣን እየሰበሰብ እንጫወታለን፣ ፈታ እንላለን። የሚያስተምርን ነገር ይኖራል። ብዙ ነገሮች አሉ። ሌላው ደግሞ ዩቲዩብ ላይ ደግሞ በተቻለሽ መጠን ቢያንስ በሳምንት ሶስት ቪዲዮ መለቀቅ አለበት። አለበለዚያ እኛ እየደከምን ዋጋ የለውም። ሰብስክራይብ አይጨምርም። ቲክቶክ ላይ ደግሞ እየወሰዳችሁ ለምትፖስቱልን ቻናላችንን በጣም የማመሰግንበት በተለይ ዩዘር የምትባይ ልጅ እና ሰንቦርቱ በስሙ ከሳሳት ይቅርታ። በጣም ጎበዞች ናችሁ፣ በርቱ፣ በዚሁ ቀጥሉ። ሌሎቻችሁም ቲክቶክ ያላችሁ ፎሎወር በዛ አልበዛ አይባልም። አንድ ፎሎ ራሱ ሁለት ፎሎ ራሱ ቢኖራችሁ ቲክቶክ የትኛውን ቪዲዮ ቫይራል እንደሚያወጣው አታቁ። ስለዚህ እየወሰዳችሁ ዩቱባችንን አስተዋውቁ ማለት ነው። ከፍ ከፍ እንላለን። ጉዞ ወደፊት በደረጃ ነው። አሁን ነባ የመጀመሪያ ምሳኬ እናከብራለን፣ ከዛ ኢብሮዬን፣ ከዛ የኔም ማለት ነው። ጋይስ፣ ማንኛውም በጣም እንደምወዳችሁ እንዳትረሱ። እንደተለመደው ቪዲዮ ላይክ፣ ሼር፣ ሰብስክራይብ፣ ኮፒሊንክ አርጎ ወዳችኋለሁ። መልካም ጊዜ እስከማታ። ቻው ቻው።